እንደምን እግዜር፣ ሰማይ ቤት እንዴት ነው? እመጣለሁ ብለ ቆየ ሕሳብን ነው እኛማ ለልፋላፍ ታለቃ ማመልከቻ ጽፈን ለወፈ ሰማይ ህዝብ መድረክ ላይ ለፈፈን ጸሎት ቤታችንን እኛው ላይ ቆልፈን የምድራ ተካራ ሕግጋቱን አልፈን ደብዳቤ ላክንልህ አይነን ካየነው ሁለት ሺህ ዘመን እንደ ቀልድ አለፈ የመምጣት ዘመን እየኮሰመነ መቅረት ገዘፈ እንደውም እንደውም በመጣሎ ተስፋ ሁለት ሺህ ዘመን ገትሮን ከጠፋ በቀጠሮ ሰዓት መምጣት ከተሳ ነው ዜራ በሻ ነው እያለ ያመሃል። እኔ ምን አውቃለሁ። አመስግነው ሲሉኝ እልልታ የማቀልጥ! ቃሉን ስማ ሲሉኝ ሰባኪው እግር ስር በደስታ መቀመጥ። እግዚኦ በል ሲሉኝ እምባይን የማፈስ። ሃሌሉያ ሲሉኝ በሳቅ ልብ የሚፈስ። ምናምንቲ እውቀት ውስጤ ያልጸደቀ፣ እንበረከክበት ጉልበቴ ያለቀ። እኔ ምን አውቃለሁ። ግን አንተ ደናነ ከምር እንደሚያሙት ምጽአት ቀረ እንዴ? የሰናፍጭ ቅንጣት ታክል ጥርጣሬ አትከፋም አንዳንዴ ከሆነ ሱነና ሰማይ ቤት እንዴት ነው? አብርሃም ሰላም ነው? እዛስ ቤት ገነባ ዛሬስ በድንኳን ነው? እኛማ ይሁል በቤት ኪራይ ችንካል እየተሰቀልን የተሰቀለን ኢሎሄ እንላለን ዳቦ እንድጥልልን ወደ ላይ ገነባን፣ ወደ ጎን አሰፋን ወደ ላይም ከላይ ወደ ጎንም ከጎን እንደ ጉር ተገፋን፣ ቤት ለእንግዳ ማለት ጭራሹን ጠፋን። አባታችን ሙሴ እንዴት ነው? ለክብሩ ውቅያኖስ መክፈያ ወደና አናት በትሩ። እኛም አየውልህ እንጀራ ፍለጋ ባህር ስናቋርጥ የተስፋዋን ምድር አሸዋ ሳንረግጥ የትም ውሃ በላን የትም አሳላስ፣ ንገርልንና በትሩን በትሩን ያወሰን እናለህ እግዚአብሔር ወይ? ከተስፋ ምድር ወደ ሌላ ተስፋ አለን እየኳተን መሄጃው ሲገርመን መመለሻ መንገድ መቆሚያ ቦታትን ለአባታችን ሙሴ እንደምትልልን የመሄድ ዘመን ነው ባህር የመሻገር ዱላ አላክልን ብሏል በልልኝ። ሰማይ ቤት እንዴት ነው? ዳዊትስ ደና ነው? ዛሬም ይዘምራል፣ ዛሬም ይፎክራል። ሰላም ነው ጠጥሩ፣ ሰላም ናት ወንጭፉ። እዛ ሳቅል ገዛ ጎሊያድ ተራራው ጎሊያድ ግዙፉ እልፍ ዓላፍ ጎልያድ ከቡን ሲደነፋ ወንጭፉን ጠቅዶ ምኖ ዳዊት ጠፋ ብለሃል በድልኝ ለረከሰ ጠጠር ለሞላ ወርዋሪ ወንጭፍህን ስጠው ለዚህ ታሪክ አውሪ ብለህ ዘዝልን እንዴት ነው ጌታዬ? ሰማይ ቤት እንዴት ነው? የሙሴ አልጋ ወራሽ ኢያሱ ሰላም ነው? ያቆማትን ፀሐይ ግቢ ቢላት ምን ነው? አንተ እንደምታውቀው ዐሥራ ሶስት ወራት ነው ፀሐይ የምንሞቀው። አረ ፀሐይ በዛ፣ አረ ፀሐይ በዛ የመጣወር ሁሉ ፀሐይ እያዘለ የተሾመ ሁሉ ፀሐይ ነኝ እያለ የአስራ ሶስት ወር የእግዚአብሔር ፀሐይ የአስራ ሶስት ወር የእግዚአብሔር ጀንበር ባቃጠላት ምድጃ ሀገር ምን ታምር ሊኖር ይችላል ፀሐይ ሆኖ እንደ መፈጠር። አረ እግዚአብሔር በናትህ በጭንቃ ማላጇ ባዘለ ጀርባዋ ባቀፉት እጆቿ፣ ወይ ዝናብ ላክልን ወይ ዝናብ ሆነና ሙቀት ገደለና እና ለጌታ ወይ ማጣፊያው አጥሮናል ስን ያለው ሞኝ ነው ሁሉም ይጠራናል። ጳውሎስ ሲሉን አቤት፣ ጴጥሮስ ሲሉን ወዬ፣ ይሁዳ ሲሉንም አቤት እንላለን። ስማችንን ሸጠን ሰላሳ ጭብጨባ እንቀበላለን። ተው የኛን ነገር ሰማይ ቤት እንዴት ነው? ዮሐንስ ደናናት ያው የልጅ ልጆቿ በግሯ ተተክተው፣ የፍሬው ሲገርመን ግንዱንም አንክተው ለፍጥረተ አዳም ባይኑ ይገምጡታል። ሰይጣንም ደናኑ ኑሮ ተስማምቶታል። ሰውን ለማሳሳት ላይታሽ ማለት ትቷል። ሳይጠራው የሚጎርፍ ሕዝብ በስቶለተ አረግዜር በእናት በጭንቃማላጇ ባዘለ ጀርባዋ ባቀፉት እጆቿ ወይ ዝናብ ላክልን፣ ወይ ዝናብ ሆነና ሙቀት ገደለና